እምትሄዱትም በእኔ አድርጋችሁ ነው ብሎ እኔ መንገድ ነኝ ብሎ። ሄደን ሄደንስ የት ነው የምንደርሰው ሲባል እኔ ሕይወት ነኝ እኔ ነው የምታገኙት እኔ ነው የምትወርሱት ብሎ ነግሮል። ይሄ ነገር ማረጋገጫ እውነት ለመሆኑ ምንድን ነው ሲባል እኔ እውነት ነኝ ብሎ እኔ እውነት ነኝ። ስለዚህ ጌታችን መድኃኒታችን እየሱስ ክርስቶስ እኔ መንገድ ነኝ ብሎ ሲነግረን ሰው መንገደኛ ነው ማለት ነው። ሰው ምንድን ነው ተብሎ የምንጠይቅ፣ ሰው መንገደኛ መንገደኛ ነው። መንገደኛ ደግሞ ሁልጊዜ ተዘጋጅቶ ነው የሚኖ ነገ መንገድ ልትሄዱ ስታስቡ ምን ታደርጋላችሁ? ለምሳሌ ከሌሊቱ አስር ሰዓት ድሮ እንትናባስ እንትናባስ የሚባሉ ነበሩ ዛሬም አልባ መንገድ አለ አሉ አይደል? አሉ እና እንደዚያ ባሶች አሉ የሚመላለሱ፣ እና እነሱ ብዙ ጊዜ 10 ሰዓት 15 ሰዓት ይነሳሉ። 10 ሰዓት የሚነሱ ከሆነ አስራ አንድ ሰዓት ባሱ ከመናኸሪያ የሚወጣ ከሆነ እናንተ ከየት ነው የምትጀምሩ? ስንት ሰዓት ነው የምትዘጋጁት? ሀያ ጉዳይ ለአስራ አንድ ነው የምትዘጋጁት። ስንት ሰዓት ትዘጋጃላችሁ? ሩብ ጉዳይ ነው ነው አምስት ጉዳይ ነው ነው አስራ አንድ ሰዓት ከቤት ትወጣላችሁ። ይኸው ተዘጋጅቶ መኖር ማለት ከነገሩ የሚያደርስህን ነገር ቀድመ መጨረስ ማለት ነው። ነገሩ ከመሆኑ በፊት ቀድመ መጨረስ መዘጋጀት ይባላል። መከናወን፣ ተጠንቅቆ መገኘት፣ ዝርክርክነትን ማስወገድ፣ ለዚያ ነገር የተገቡ መሆን፣ ብጉህ መሆን ዝግጁነት ማለት ነው። ዝግጁነት ማለት ጥንቁቅነት፣ ያለቅ መሆን፣ የተሰሩ መሆን፣ መሰራት ማለት ነው። መዘጋጀት ማለት መሰራት መጠንቀቅ መከናወን መገባት ማለት ነው። ለዚያ ነገር መሸከም የምትችል ሆነ መገኘት ማለት ነው። ለሰርግ መዘጋጀት ማለት አሁን ሰሞኑ ቅበል አይደል? ቅበላ እንግዲህ ሰርግ ነው የሚ ለሰርግ መዘጋጀት ማለት አሁን ሰርግ ከሆነ የምትዳረው ሴትዮ ልጆች እስከሚመጡ ድረስ ጠላህል እየቆላች አትገኝ ዝግጅት አላት ለሙሽርነት ለሚዜ የተገባች ለመወሰድ የተገባች ለባሏ የተገባች ሆና አለባት። ስለዚህ ነው ቤተክርስቲያኑ ወሀገረኒ ሀዳስ ኢየሩሳሌም ርኢክዋ እንዘትወርድ እምሰማይ ከመመራት ዘስርጉት ለመታ አዲስቱ ኢየሩሳሌም ከሰማይ ስትወርድ አየዋት እሷም ለባሏ እንደተዘጋጀች ሙሽራ የተዘጋጀች ያጌጠች ነበረች ብሎ ይናገራል። ራእየ ዮሐንስ ምዕራፍ 21 ላይ ሲናገር ስለ መንግስተ ሰማያት፣ ስለ ቤተ ክርስቲያን፣ ስለ ድንግል ማርያም ተቀጽሎ ይተረጎማል። ለባሏ እንደተዘጋጀች ሙሽራ። ስለዚህ መዘጋጀት ማለት ለዚያ ነገር ተከናውኖ መገኘት ማለት ነው። ሚዜዎቹ በመጡ ሰዓት ሙሽራው፣ ሙሽራይቱ ቆይ ገና ልብሷ ከመኪነኛው አልመጣም ይባላል አይባልም ዘመድ ልትጠይቅ እንዲሁ አሁን ባህር ዳር የምትዳረው ሴትዮ ሙሽራው ከትስል አይቆይ ዘመድ ልትጠይቅ ወደ ደብረ ማርቆስ ሄዳለች ወይም ወደ ወደ ደሴ ሄዳለች ይባል አይባልም ደርሳ መምጣት ያለባት ቀድማ ነው ዘመድም ትጠይቅ ምንም ትበል መልበስ ካለባትም ቀድማ ነው መዘጋጀት ማለት ጓዘን ሸክፎ መጨረስ ማለት ነው። ጓዘን ሸክፎ መጨረስ ተሰርቶ ማለቅ የተገቡ ሆኖ መገኘት ማለት ነው። እና ተዘጋጅታችሁ ኑሩ ብሎናል ክርስቶስ። ይሄ ነው መዘጋጀት ማለት ለምን እንደ ይሄን እርስ እንደመረጥኩት እነግራቸዋለሁ፣ ምን ማለቴም እንደሆነ ጭምር ና ተዘጋጅታችሁ ኑሩ ያለን ወርቁን ነገር እኔ ግን ወደ ሰሙን ብዙ ጊዜ ሰምተህ ነግሮ ወደ ወርቅ ነው የሚያልፍ ምን ችግር አለ በዚያም በዚህም ተዘጋጅታችሁ ኑሮ ያለን። እኔ የሙሽራችሁ ነኝ እናንተ ደግሞ ሙሽራችሁ ሙሽራዬ ናችሁ። የምጽአት ቀን ደግሞ የኔ ሰርግ ቀን ነው። ለዚያ ቀን ተዘጋጅታችሁ ለመንግሥተ ሰማያት የተገባችሁ ነው። ብፁዓን እሙንቱ እለ አንጽሑ አልባሲሆሙ ከመሄባ ውዋ ለንታክቲ ሀገር ለዚያች ሀገር ቡያችን ሀገር ይገቡባት ዘንድ የተገቡ ይሆኑ ዘንድ ልብሳቸውን አንጽተው የሚገኙ ንዑዳን ክቡራን ናቸው ይላል። ያች ሀገር ኢየሩሳሌም ሰማያዊት ተዘጋጅተው የተገኙ እና ለክርስቶስ ሙሽርነት መዘጋጀት ጌታ የሚመጣበት ቀን የሰርግ ቀን ነው። ለአንድ ክርስቲያን የሞቱ ቀን የሰርጉ ቀን ነው። ቅዱስ ጳውሎስም ቆሮንቶስ መልእክቱ ምዕራፍ 11 ላይ ፋርኩ ከሙላሃዱ ምት ላንድ ባል አጭቻችኋለሁ። ያም ባል ማን ነው ይላል? ክርስቶስ ነው ይላል። ሰባኪ ስራው ማጨት ነው። ክርስቲያን የክርስቶስ ሙሽራ፣ ምእመናን ሙሽሮች ናቸው። የመምህር ስራው ምእመናንን ለክርስቶስ ማጨት ነው። ራሱ ሙሽራ አይደለም። እናንተ የክርስቶስ ሙሽሮች ናቸው። ሙሽራይቱን ማጨት፣ ማሳመን፣ ለባህሏ የተገባች እንድትሆን ማድረግ፣ ነውሯን መልቀም፣ ጓዟን መሸከፍ፣ ለሚስትነት ሰርቶ ማቅረብ ነው። ይሄ ነው የራስህ። ሰሞኑን ዘመነ መራዊ ነው የሚባለው፣ በቤተ ክርስቲያን ስራ የሰርግ ሳምንት ነው ከቅበላው በፊት ያለው እና ያ የሚያስፈልገን ለምን ይመስላችኋል? በእግዚአብሔር ዘመነ መራዊ ብላ ስለ ሰርግ የምትሰብከን ለምን ይመስላችኋል? አንድ የጋብቻ ክቡርነት ነው፣ ዋናው መሰረታዊ ነገር ግን እኛ ተዘጋጅተን እንድንገኝ መሰራት ስላለብን ነው። በጣም ብዙ የፈረሰ ነገር አለ። እና የመንግስተ ሰማያቱን ነገር ተዘጋጅተን እንጠብቅ። ምክንያቱም ክርስቶስ የሚመጣ መቼ ነው? ሀ የደብረ ዘይት ለበጳሚን አመረዋ መጋቢት ያዘጠኝ የዛሬ የስምንት ሺ አራት መቶ ዓመት ቀርቶታል፣ ምናምን እያለ ይቀምራል ያዳምን ዋል ይቀምራል። አለም ከተፈጠረ ሰባት ሺህ አምስት መቶ አስራ ሰባት አመት ነው። ስለዚህ ስምንት ሺህ ለመሙላት አራት መቶ ዘጠና እንደዚህ ሰማንያ ምናምን አመት ቀርቷል፣ ክርስቶስ ይመጣል። አራት ሺህ ምናምን ዘመን ቀርቷል። እንኳን አራት ሺህ አራት ሚሊየን አመት ቢቀር ለእኛም የሚጠቅመን ነገር የለውም። ለእኛ ዝግጅነታችን አሁን መኪና ያበለውና መኪና ገጭቶ ከሞት ለአንተ የሰርግ ቀንህ ዛሬ ነው። ዛሬ እንቅፋት መጥቶ ወድቀ ብትሰበርና ብትሞት ለአንተ የሰርግ ቀን ዛሬ ነው። እኛ የምንዘጋጀው ሰርጋችን የተቀጠረ አይደለም። የታወቀ የተለካ ቀን ያለው አይደለም። ዓመተ ምሕረትና ወርና ቀን ያለው አይደለም። ያልታወቀ ሰርግ ነው ያለን። ሙሽራው ነግሮናል እንጂ የማንዘጋጅበትና የምንዘጋጅበት የተባለ የተከፈለ ቀን የለም። ለክርስቲያን ሁሉ ቀን የሰርጉ ቀኑ ነው። እሁድ ሙሽራ ሆነን ሰኞ ደግሞ የሰርግ ልብሳችን የምናወቅበት ቀን አይደለም። ለክርስቲያን ሰባቱ ቀን ሁሉ ሰርጉ ነው። ሙሽራው ደግሞ ክርስቶስ ነጋውን። የካቲት ኪዳነ ምሕረት ናት ነገ ንጹህ ሆነን ሰኞ የምናድፍበት አይደለም። ነገ እልል ብለን ሰኞ ምንሳደፍበት፣ ነገ ዘመረን ሰኞ ምንዘፍንበት አይደለም። ለክርስቲያን ሰኞ ሰርጉ ነው፣ ማክሰኞ ሰርጉ ነው፣ በረቡ ሰርጉ ነው፣ አሙስ ሰርጉ ነው፣ ዓርብ ሰርጉ ነው፣ መስከረም ሰርጉ ነው፣ ጥቅምት ሰርጉ ነው። ስለዚህ እግዚአብሔር ቤተሰዎች ክርስቶስ ድንገት ይመጣል፣ ተዘጋጅታችሁ ጠብቁ ተብለናል። ሳረጅ ይመጣለው ስትል በጎልማሳነት ይመጣል በጎልማሳነት እመጣለሁ ስትል በሕፃንነት ይመጣል። ክርስቶስ በለጋነት ግን ይመጣል። በሕፃንነት ይመጣል ሳንሸከፍም ሳንዘጋጅም ሳንዝረከረክም። እና ጌታችን ኢየሱስ ክርስቶስ ይመጣል። የዛሬ ወር እታረቃለሁ ያልን፣ የዛሬ ዓመት እቆርባለሁ ያልን፣ የዛሬ ዓመት እመፀውታለሁ ያልን፣ የዛሬ ዓመት እስማማለሁ ያልን ሁሉ ያልተከናወነ የተዝረከረክ እኔው ክርስቶስ ዛሬ ቢመጣስ ነው። እንደው ሰሞኑን አይ ሰርግ ላይ ናቸው ቆየትል በሊና አይል ከፈለገ ያገባህ ዕለት ማታም ያነሳል በገዛ ቀው ማለለቁ እሱ ተከለ፣ እሱ ይነቅራል። የሰው የእግዚአብሔር ተክል ነው በፈለገው ሰዓት ይነቅላል። እና ዛሬ ማታ ክርስቶስ ቢመጣስ ብላችሁ አስባችኋል? አይ በፍጹም ሰሞኑን አይመጣም ወጣም ቢያንስ አብይ ጾም ላይ ይምጣል እንጂ ከሰሞኑን ሰርግ አለ፣ ሰሞኑን ድግስ አለ። ነገ ማታ ክርስቶስ ቢመጣስ? እኔው ክርስቶስ እኮ ያለ ያለ የሚመስል በሕማማት እኮ በክርስቲያን ውስጥ ስንቱን ነገር እየቀጠለ አሳለፈ ነው አለፈ። የወንድሞቻችን የእህቶቻችን ሞት አያስተምራችሁም? አጠገባችን የነበረው ሰው በድንጋይ እየተወገረ እየሞተ አጠገባችን የነበረው ሰው በስለት ተወቅቶ እየሞተ ትናንት ያየነው ሰው ዛሬ የት እንደደረሰ እያጣ ነው። መዳረሻ ጠፍቶ ትናንት ያለበስነው ዛሬ ራቁቱን ሜዳ ላይ ተጥሎ እያገኘ ነው። ለብሶ ያየነው ተራቁቶን እናገኘዋለን። እንዲሁን መቼ ነው እኛ የምንማረው ተዘጋጅተን የምንኖረው? ደግሞ ይገርማቸዋል። ሰርጉ የማያበቃበት ድግስ ነው። ደግሞ ክርስቶስ የጠራል ትመስል መንግሥተ ሰማያት ብእሴ ንጉሥ ዘገብረ ከብካበ ለወልዱ መንግሥተ ሰማያት ገወንል ገወንጀል ተስተስፋ ጊዜ ኢየሱስ ክርስቶስ ለልጁ ሰርግ ያደረገ ንጉሥም ትመስላለች ብሎ ንግሮ። ስለዚህ ለትልቅ ሰርግ ተጠርታችኋል። እኔ የክርስቶስ ሙሽራ ነኝ ብላችኋሰው ለነፍሳችሁ ንገሯት፣ ለአይምሯችንም እንገር። እኔ የክርስቶስ ሙሽራ ነኝ አይምሮዬ የክርስቶስ ነው። ጆሮዬ የክርስቶስ። አሁን ሰሞኑን እንደው ሙሽራ አይታችኋል? ሰሞኑን አላያችሁም? ከግድ ጥፍሯ እስከ ራስ ጠጉሯ ድረስ ለማን የተዘጋጀ፣ ለማን ይዘጋጃል? ለሰርጉ የተዘጋጀ ለባሏ? ጆሮዋ ይዘጋጃል፣ ዓይኗ ይዘጋጃል። በገጠራው የሚያደርጉት ጌጣጌጥ? ስፍር ቁጥር የለውም። የየት ትምህርት እንዳይሆን እተዋዋል። ከእግር ጥፍር እስከ ራስ ፀጉር ድረስ ተዘጋጅተው ነው የሚጠብቁት። ጆሮዋ ለባሏ የተዘጋጀ ነው። ፀጉሯ ለባሏ የተዘጋጀ ነው። አይኗ ለባሏ የተዘጋጀ ነው። መላ ካሏ ለባሏ የተዘጋጀ ነው። ጆሮአችንን ለክርስቶስ አይናችንን ለክርስቶስ እጃችን ለክርስቶስ እግራችን ለክርስቶስ ልባችን ለክርስቶስ አእምሯችን ለክርስቶስ መዘጋጀት አለብን። አእምሯችን ማን እንደሚጫወቱበት ታውቃለች ኮሬ ኮሬ የሚጫወቱበት፣ እስቲ እግዚአብሔር ያሳያችሁ። አይምሯችን ለክርስቶስ እስቲ አሁን ነገራችሁ ሙሽራዊቱ ሁሉ ነገሩ አካሏን ለእግዚአብሔር ተዘግ ለባሏ ተዘጋጃ ልስላችሁ። ለምሳሌ ሙሽራዊቱ አዲስ ልብስ ለብሳ እንደሚገባ ሽቱ ዘግባ፣ ልብስ ለብሳ፣ የታጠበ ልብስ ለብሳ፣ ፊቷ እያበራ እየመጣች በቀኝ ጉንጫ በኩል ጭቃ ተቀብታ ብትመጣስ? ምን ይመስላችኋል? ንቀት አይደለም እንዴ? ሚዜውን መናቅ ነው። የልጁን እናት አባት መናቅ ነው። ልጁን መናቅ ነው። እ ጆሮዋ ላይ ዝም ብሎ የሆነ የተ ያደፈ ገመድ አንጠልጥላ ብትመጣ አይገርምም? አታናድዳችሁም? ጅራፍ ጆሮዋ ላይ አድርጋ ብትመጣ እንዲሁ በጣም በእናንተ ሀገር አነጋገር አሬ ኦኬ ይባላል። እንዲሁ በሰላም ነው ይላል ማለት ነው። ወጣቱ በደህናሽ ነው ይባላል። እንዲሁ ሳይካትሪስት እንጥራስ ብላል የሰርጉ ቀን የሚያዝ ራሱ እና መያዝ አለው። ሚዚየ አሁን በእለቱ የተጋበዘው የሙሽሪት ባል የሰርጉ ቀን ጅራፍ እያኖጋ ቢመጣስ አይገርማችሁ? የሚያዝ ቃ እኮ ራሱ አለው ማለት ነው። ቀንበር ተሸክሞ ሞፈር ይዞ ቢመጣ ከሰርጉ እኮ፣ ወደ ሰርጉ ላፕቶፕ ይዞ ቢመጣ ወደ ሰርጉ ወደ መድረኩ ማለት ነው። የቢሮ ስራውን ይዞ ቢመጣ ያስፈልጋል? አያስፈልግም? ትራፊክ ሲዳር የትራፊኩን ቆባ አድርጎ ቢመጣስ፣ ትክክል ነው? አይደለም? የተገቡ መሆን ማለት ይሄ ነው። ለነገሩ የተገባህ መሆን አለብህ የተከናወኑ፣ በቃ ለዚያ ነገር ይሄ ከባቢ አየሩ ሁሉ ያን ያን እንዲል ማድረግ ይገባል፣ እንዲመስል ማለት ነው። ለሁሉ ነገር እኮ ነው የሚዘጋጀው ነው አስተዳሎኩ፣ ምሳዬ፣ ሜሉን ገቹን አርጄ ምሳሁን አዘጋጅቻለሁ ማለት እሱም አዘጋጅቶታል እኛም ተዘጋጅተን እንኖር ዘደሉ ረከቡን ቅርብ የተፈጠራ አለ የተዘጋጀን አለም ያልተዘጋጀ ሰው አይገባበት። እግዚአብሔር የተዘጋጀ አለም ነው። ሀበተረ ወገነት ሀበተ ነጽፈ ረፍት የተነጠፈ ገነት የተከፈተ ረፍት ነው ያለ የተዘጋጀ ቤት ነው ያለ። ይቀብራሽም አትባል። በአስራ ሁለቱ አይና ያንቆጥ የተንቆጠቆጠች ያበራች በበጉ ደም የተቀደሰች በጌታችን በመድኃኒታችን በኢየሱስ ክርስቶስ በወርቀ ደሙ ያጌጠች ሐዋርያት በእንቁ ሃይማኖታቸው በእንቁ ክህነታቸው የሚያበሩባት የሚያጸድቁባት የነቢያት የትንቢታቸው አዝመራ የተጀረገገባት ሰማዕታት በደማቸው የሚያበሩባት ጻድቃን በምንኩስናቸው መዓዛ የደመቁባት እንዲህ ያለች ሀገር ነው። ምን ወር ሰው ይገርማቸዋል። የሰርግ ቀን ራሱ ይሰለቻል። መንግሥተ ሰማያት ግን ማይሰለች አገር ሰርግ ሰልችቷቸው አውቁ ይሰለቻል እኮ አንዳንድ ጊዜ የገጠር ሰው የሰርጉ ድግስ ሲሰለችበት ቆሎ ያስቆላል። ከቆረብ እንጂ ፈቃድ እያለ እኮ ነው የገርማችሁ፣ እንጂ በዚህ ዓለም ነገር ሲበዛ መሰልቸት ግድ ነው። ትዝ ይለኛል እኛ እንደው ገጠርም ሆነን ልጆቹንም ነው ይሄ አመት አሮ ይባላል። የሥጋው እንትን እና ያንተን ቆሎ ከተቆላ መጣ ያለኝ ነው እና አንዳንድ እናቶች ለወጣቱ ቆሎና ማሻማት ደስ ይላቸዋል። የዛን ሰው ማለት ነው። ክክ መብላት እንዴ ገርማ እንደው ገጠርና እኔ ለምን ይመስላችኋል ሰው አዲስ ነገር ፈላጊ ስለሆነ ቆሎ ስንሰጠው እረ ስጋ በዓይኔ ዞሬ ነው። ስጋ በበዛበት ዘሞን ደግሞ ሽሮ ማን ያምጣት ይላል። ሰው ስልቹ ነው። መንግሥተ ሰማያት ስንገባ ግን ኢየሩሳሌም አጋዚት ናት፣ ዓይኑን ነጻ ታወጣዋለች አለች ከመሰልቸት ከመሰለ ይሄ ቢሆንልኝ ከማለት ይሄ ቢጨመርበት ከማለት ነፃ የወጣ አይኖሮ መገዛት የሌለበት፣ ኩነን የሌለበት፣ የበላይ የበታች አዛዥ ናዛዥ የሌለበት፣ ክቡርነታቸው ያምንነታቸው ማለት የሌለበት፣ ምንስ ገዥና ተገዥ የሌለበት ወይ ከውና አሃደ በሬተ ለሃዱናዊ አንድ ገዥ ነው ያለው አስክብ ወለውቱ ተሳይፍ በከብዱ ተውራል የገዥነት ስልጣንን አቁም በሉት ነው። የዛን ጊዜ ግዛት የክርስቶስ ነው። ገዥ የለ፣ አለቃ የለ፣ የበላይ የለ፣ የመታች የለ፣ አንድ እረኛ። ቅናት የለ። አቤት የዚያን ጊዜ ደስ ሴት። ቅናት የለ። ሴት በሴት አይቀና፣ ወንድ በወንድ አይቀና፣ ቄስ በቄስ አይቀና፣ መነኩሴ በመነኩሴ አይቀና። ጳጳሳት እኮ እንደሚቀኑ አላውቅም። ቢያንስ መነኩሴ ነኝ፣ ይህ እስከዚህ ያውቃል። መቀናናት የሌለበት ቅናት ቢጠፋኮ ሰላም ይኖር ነው። ኢየሩሳሌም አጋዚ የተዘጋጅ ይቻላል ሓሎ ስን ዘይት ወሰክበት ይመስል ጣዕም ሁልጊዜ የሚጨመርባት ላይኑሮም ጣዕም ይጨመራል፣ ለፍቅርም ስን ይጨመራል። በውበት ላይ ውበት፣ በጣዕም ላይ ጣዕም፣ በመዓዛ ላይ መዓዛ፣ በክብር ላይ ክብር፣ በብርሃን ላይ ብርሃን፣ በፍቅር ላይ ፍቅር፣ በአንክሮ ላይ አንክሮ፣ በተመስጦ ላይ ተመስጦ በተደሞ ላይ ተደሞ እግዚአብሔርን በመጥገብ ላይ እንደገና መረማመድ በአስሩ ማዕርጋት ሌላ የማይጠገብ ማዕርግ እግዚአብሔርን ያለ መጥገብ ያለ መሰልቸት ታይቶ የማይጠገበውን ውብ የውበት ሁሉ ራስ እሱ ይሄን ሌላ ኃይሉ ሙሉ ደጓለ ማያው ቀድሞ በዘመነ ስጋዊ ላይ ትምህርቱ ላይታ ላይ ታምራቱ ከነቢያት ካለት ይልቅ ያማራት የሰመረለት የተከናወነለት ቸርነቱ ከፍጡር ቸርነት ይልቅ የላቀ፣ በኋላ ደግሞ በጌትነቱ ብርሃን አጊጦ ከብሎ ሲታይ ውበቱ የማይጠገብ አምላክን እያየንን እንኖራለን እና መንግሥተ ሰማያት መድከም የሌለበት መሰልቸት የሌለበት ይለወጥልን የሌለበት። ቲክቶክ ለምን መጨረሻ እንደሌለው ታውቃለህ? እስቲ የቲክቶክን መጨረሻ አግኝቶ ነው አለ አለ። ዝም ብለህ ስክሮል ስታደርግ ብታደርግ ጭንቅላት ስክሮል ነው ያልቃል እንጂ አታገኝም ጫፍ። ስክሮል ስክሮል ሲል አንተም ስክሮል ስክሮል እያለ ጠቅሎ ጠቅሎ አዙሮ አዙሮ ነው የሚጠረ ማለት ታገኝ ታላችሁ። አዙሪት ይሆን አለም ነው ሆኖት ማለት ጭንቅላት ይዞር ማለት እና፣ ያለም ይሄ ለምን ይመስላችኋል? ቲክቶክን እንደዛ አድርገው የሰሩት ለምን እንደሚመስላችሁ? አጭር አጭር ቪዲዮ አድርገው አንደኛ ሰው ጉዙን ስለማያዳምጥ አጭራጭር ተደረገለ። ሁለተኛ ደግሞ ሰው ስለማይጠግብ የማያልቅ ፕላትፎርም ተፈለሰፈ። አያልቅም ብለ ስትል ስትል ስትል ስትል ትውላል። መንግስት ተሰማያት ግን በቃኝ የምንልበት አለ ከዚህ በኋላ እግዚአብሔር እግዚአብሔር ናቅንተን እስመዘባሃቤ ከየአረፍ ነጽሮት ሁሉ ነባቢያ የአይኳትያን የነባቢያን የመላይክትና የሰው ልጆች ሁሉ አይኑ አንተን ባየ ጊዜ ያርፋል። ያይን ማረፊያው እግዚአብሔር ነው። ነፍስ የምትጠግበው እግዚአብሔርን ስታይ ነው። ወእፀግ በእረ ስብሐቲከ እግዚኦ ብሏል ቅዱስ ዳዊት። ገጸ ምሕረትህን ያየው እንደሆነ ያን ጊዜ ገጸ ልቡና ይጠግባል ብሏል። የነፍስ ረሃቧ የሚጠግበው እግዚአብሔር የሚያገኘች ጊዜ ነው። ሰው ለእግዚአብሔር ማደሪያ ስለተፈጠረ እግዚአብሔር እስካልገባ ድረስ ብዙ ጓዝ ቢጨመርበት ሰው የሰው ልባ ይሞላል፣ ሁልጊዜ ጎደሉ እና ለዚያ ቀን መዘጋጀት ነው። ያ ቀን ደግሞ ዛሬ ነው። ለመንግሥተ ሰማያት ተዘጋጅቶ ማለ ወንስ የፎትን ሳይ የሞታንን መነሳት ተስፋ እናደርጋለን። ነው እኛ መንገደኞች ነ። ያውም ወደ ሰማያዊ ነው የምንሄደው። አሁን ወደ ሆነ ቦታ እየሄዳችሁ ከሀገሩ ሳደርሱ ቢመሽባችሁ ምን ታደርጋላችሁ? የሁለት ሰዓት መንገድ ሲቀራችሁ መንገዱ የሁለት ሰዓት እያለ ፀሐይ ግን ልትገባባችሁ ሰላሳ ደቂቃ ቢቀራት ምድነው የምታደርጉት? ምመኛ ምን ታደርጋላችሁ? ፍጥነት ትጨምራላችሁ። ፀሐይ ሳትገባባችሁ ምክንያቱም አልደረሳችሁም ነው። ፀሐይቱ ዘቅዘቅ ባለች ቁጥር እየመሸባችሁ ነው። አንድ አመት በከረምን ቁጥር እየመሸብን። እድሜ ብርሃን ነው። ጌታ ለዚህ ነበር አንሶ ስወንዘ ብርሃን ብክሙ ብርሃን። እድሜያችሁ ሳለላችሁ በፍቅር፣ በአንድነት፣ በሃይማኖት፣ በቂ በህግ ተመላለሱ። እስመ ዘየሐውር ውስተ ጽልመት እያአምርሃ በዘ የሐውር በጨለማ የሚሄድ ሰው ፈዝከቶ የሚደርስበትን የሚሄድበትን አያውቅም። እሾህም ሁኖ እንቅፋትም ሁኖ አውሬም ሁኖ ይጥለው እንደሆነ ገደል የሚወድቅ እንደሆነ አያውቅም። እድሜ ብርሃን ነው። እድሜ ሳለላችሁ ተመላለሱ። ወጣት ሳላችሁ ሩጡ። አይምሮ ሳለህ ሩጥ። ማንበብ ስትችል አሁን አንበብ ዓይኔ ሳይዝግ ማልቀስ ሳይጀምር ሳይደበዝዝ ሞራ ሳይሸፍነው መጎንበስ በምትችልበት ጊዜ ስገድ። መቆም የሚችል ጉልበት ሳለህ ቁም። ወገብህ ሳይንቀጠቀጥ ጉልበት ሳይብረከረክ መቆም በምትችልበት ጊዜ አሁን ቁም። እድሜ ብርሃን ነው። እድሜ ንግድ ነው። እድሜ ሀብት ነው። አሁን ያወጣ አሁን የእድሜ ወረት ነው። በእርጅና ዘመንህ እያወጣህ የምትመገበው እድሜ ጥሪት ነው። አሁን ያወጣ ነው እንደሆነ በእርጅና ማከማቻ ተከማችቶ ድል ሆኖ ይቆየናል በመንግሥተ ሰማያት ይጠብቀናል። መያዝ በሚችለው አይምሮ ጊዜ አሁን አጥናበት። ነገ አንድ አረፍተ ነገር የማያንጠለጥል የዛጋ አይምሮ ሳይኖረ መያዝ በምትችልበት ጊዜ መያዝ የሚችለውን አይምሯችሁን ሌላ ነገር አታስይዙት፣ የሚገባውን አስይዙት። መንቃት በምትችልበት ጊዜ አትተኛ። አሁን የምትነቃበት ጊዜ ነው። ስለምንተኛል የምትተኛበት ጊዜ አለ ጌታኮ ሐዋርያትን ተው አትተኙ የማረፊያው ቀን ሌላ ነው ነበር ያለችው አንድ ሰው በመትጊያው ጊዜ ከተኛ በማረፊያው ጊዜ እንዲተጋ ይገደዳል ቅዱሳን ሐዋርያት መትጋት ባለባቸው ጊዜ ደከማቸው ተኙ ከዚያ በኋላ ምን ሆነ እናረፋለን ሲሉ ጦር መጣ ተበታተኑ